እኔ ባለፈው እንደጠየቅኩሽ ነው የወተር ፍቅረኛ በጣም ታፈቅረለሽ ትሞችለታለሽ፣ ግን ያ ነገር አልፎ አለ አይደል? እኔ እንደ ወንድም ነው መክርሽ፣ እንደ ወንድም ነው እዛ ላይ ወጣት ነሽ እና እሱም ደግሞ ያን ነገር እንትን በማድረግ ነው ለእኔ ሊያናግረኝ ባለፈው ላናገር ስል ያው ነገር ተፈጥሯል። አሁን ደግሞ እስከ መጨረሻ ከሌላ ነው፣ ቢያንስ በወር ውስጥ ለአንቺ መልካምነት ፍቅር በመቀራረብ የሚመጣ ነው

ነገር ለምን ተወራው? ተነስ ተነስ። አንቺም ሲያስፈልግሽ እኔም ሲያስፈልገኛል አንቺ ነሽ አይደል? በእግዚአብሔር ተነስ አታስጨንቀኝ። ቁጭ ብለው አሁን አይደል? ሰላም ሰላም። የተወደዳችሁ ውድ የሚኪ ፋሚሊ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንኳን አብረን ነው የመጣነው። ዛሬ ከሚኪ ጋር ሚኪ የሆነ ነገር አወያቸው ነግሬው፣ ያው የሚሰማኝ ነገር ለሚኪ ነግሬዋለሁ እና እሱ ቤተሰብ ያው ያቡን ታቁታላችሁ ከዚህ በፊት በነበረበት ቪዲዮ ላይ ያው የኛ ተወቅ ከባድ ቢሆንም ግን አሪፍ ልጅ ነው። ስራ ጀምሮ አሪፍ ስራ እየሰራ ሁሌ እየደወለ በቃ ዘና የሚያረገው ልጅ ነውና እንዳጋጣሚ ሆኖ የሆነ ጥያቄ ጠይቆ ነበረ። እናንተ ማየታችሁታል ከዚህ በፊት የነበረውን ቪዲዮ ካያችሁት ደግማችሁ እዩት። ለኪዩ ያላትን ስሜት ነግሮ ነበረ ያቡ ማለት ነው እና ለኪዩ በባለፈው ስነግራት ያልሆነ ነገር ተፈጠረ። ና እኔ ደንግጬ ነበር። ማለት ሰማኝ ምናምን ነበር ሄደችው ምንድን ነው ይሄን፣ እሷ ይህን ነገር ትፈልገዋለች የሚለውን ነገር ነው። ማለት እንደሚያፈቅራ ምናምን ስነግራት ነው የሳመችኝ። ና ከዛ ዛሬ ደግሞ ለምን አላገናኛቸውም በሚለው ዛሬ እዚህ ጠሯቸው። ማለት ያው ትላንት ልደቷ ነበረ። ኪዩ ግን ያልተገኘውም እዚህ አልነበርኩም እንዳጋጣሚ ሆነው እዚህ ስላልነበርኩኝ ነው እንጂ ጣጣ የለውም ልደቷን አከብርላት ነበረ። ግን አሁንም ደግሞ እንደማከብርላት እርግጥ ነበረ እና እንደ አጋጣሚ ትላንትና እንደመጣውኝ ማለት ልደቷ ነበረ። ማታ ነበር የገባውት ያልተመቸኝም። ልደቷ ሆኖ ረስቼ አይደለም ግን ያ አጋጣሚ ሆኖ ብኝ ነው። ለልደቷ እንደማከብርላት ደግሞ እኔ በራሴ አልጠራጠርም። ምክንያቱም የሆነ ያሰብኩላን ነገር አለና ያን ነገር ደግሞ እኔ በራሴ ቃል ገብቻለሁኝ። ለዛም ደግሞ ይቅርታ እንዴት አላከብር አላከብርክላት ምናምን ካላችሁ ማነው ቤተሰብ እና ዛሬ እዚህ ጠርቻታለሁኝ። ማለት ሁለቱ እንዲያወሩ ማለት እሱ ያለውን ስሜት ነግሯት እዚሁ፣ ባለፈውም እንዴት ነው ሶስተኛ ሰው የምትሆነ ምናምን ስላለች ነው ሁለቱንም እዚህ ጥራሊ ምናምን አንተ ብትኖር ደስ ይለኛ ምናምን ስላለ እሷንም ጠርቻታለሁ እዚህ እና እንዲያወሩ፣ እሷም ያላትን ስሜት ለሱ እሱም ያለውን ስሜት በግልጽ አውርተው አብሮ የሆኑ ከሆነ ይሆናሉ ይሆናሉ። አብሮም አይሆኑ ከሆነ ደግሞ ያው እዚሁ ያለው ነገር እንዴት ነገሩ እንዲቋጭ ነው። እኔ ያው ሶስተኛ ሰው መግባት ሲሆን ያው ሚዲያ ላይ ስለወጣ የነገር ቀጥታ ደግሞ ለሚዲያው ሰው ለቤተሰብ አሁን ምንድነው ምናምን እንደሚሉ ደግሞ ኮሜንት እያየሁ ነበር። ታፈቅራለች እኔ ለሷ ወንድሟ ነኝ፣ እሷ ደግሞ ለኔ እህቴ ናትና በእና በሰማ እንደ ፍቅር ግንኙነት ተሳስታችሁ ይሆናል። ማለት እኔ እንዴት እንዲ ይፈጠራል ብዬ አላስብምና ያን ነገር ደግሞ የአቡ አሪፍ ልጅ ነው ይሰራል። ኪዩም አሪፍ ልጅ ናት ትሰራለች። ማለት በቀረብኳቸው ያሉ ደስ ይላሉ። ምርጥ ልጆች ነው፣ አብረው ቢሆኑ እኔ አልጠላም ምክንያቱም የአቡን አሁን አውቃለሁ ኪዩን ማውን አውቃታለሁ። እርስ በርስ ቢደጋገፉ ደስ ይለኛል። ያቡ በዚህ አጋጣሚ ያው እንዳልከኝ ኪዩን ጠርቻታለሁኝ እና እዚህ ለቤተሰብ ነገራቸው የተሰማ የሆነ ስሜት በዚህ አጋጣሚ ልደቷ ትላንት መሆኑን አላወኩም። ሃፒ በርዝዴ ላለው በጣም ይቅርታ ስላላወኩ እና ያለውን ነገር ለሚኪ ይነግር ያለው ከሷ ጋር በቃ በጣም የምትገርም የተለየች ልጅ ነች። በቃ እኔ ከናቴ ቀጥሎ እሷ ነች ለኔ ሴት ብዬ ነው። ላንተ ማለት ፍቅር ታውቃላችሁ? ፍቅርን ትርጉም ታውቃላችሁ? በቃ በጣም ያፍቅራታል። ያን ነው ግን እኔ ይህን ነገ መናገር አልችልም። ሁለቱም ቢያንስ አገናኝቼ ሁለቱ ቢያወሩ ደስ ይለኛል። ኪዩ እየመጣች ነው። ትልየዋለች። ኪዩ አይሽ አይታኛለች። እንግዲህ ባለፈው ተኩራርፈን ነበረ። ያው ደውዬላ ምናምን አረጋግቻታለሁ። ብቻ ሰላም እንደሚሆን ተስፋ አደርጋለሁ እና ምን እንደሚፈጠር ደግሞ አላውቅም። ቤተሰብ እስከመጨረሻ ይሁንና ቪዲዮን የሚሆነው ነገር እና ያለ እና በቃ እንትን ቀስ ብለህ አሳየህ ነገራት። በቃ ያለውን ነገር ቀስ በቀስ ቀጥታ ከምትነግራት ያ ሰላም፣ ይቅርታ፣ እኔን ዘጋሽኝ። ሚዲያ ይዣለሁ። በነገራችን ላይ ቤተሰብ ይዣለሁ። ይቅርታ ኪዩ፣ ማለት ያው ልደት ሽን ረስቼ አይደለም፣ ግን ያው ነግሬሻለሁ፣ ቴክስት አርግልሻለሁ። እዚህ አልነበርኩም ማታ ነው ወነ ብለ ታዲያ ያው ቀበለ ተቀነ ታዲያ አንተ ስራ የምትሄደው ማለት አጋጣሚ ሆኖብኝ ነው። እሺ ለአሁኑ ይቅርታ አርግልኝ። እሱ ነው ድረስ እንቀይረውና እሱን ተይው። ይቅርታ አንድ ቀን ታደርጊልኛለሽ። እና እኔም ደግሞ አላሳፍርሽም። ያን ነገር አንተ ቢሻለው በቀጣይም ቢሆን ደትሽ እንኳን እገኛለሁ። ባለፈው እንዳወራሁሽ ነው እና ያቡ ይኸው አይ እስቲ አውሩ ሁለታችሁ ብዬሽ ነው። እንደምን አወራ እኔ የሁለታችሁን ላገናኛችሁ ፈልጌ ነው፣ እና ባለፈው የነገርኩሽ ነገር አለ። መቼ የጠራሽ ጊዜ ላወራ ፈልጋለሁ ብለሽ ስራ ቦታ ያን ጉዳይ ደግሞ ያው አልተዘጋምና እንዲ፣ እሱ ደግሞ በአካል በቃ አንቺን ሊያናግርሽ ይፈልጋል። እና አንተ አውራት። እኔ ባላውራ ደስ ይለኛል። ለምደም ታውራኝ፣ ምንድም ታውርት፣ አውራት፣ አውራት። እሺ ቤተሰብ፣ ደግነትሽ አሸንፎኛል፣ መልካምነትሽ አሸንፎኛል። ምን ስለምን ስሜት ነው የምታወሪው ያው ምንሆና ነው ውስጤ ስላለው ስሜት እየነገርኩሽ ነው ብዬም ተስፋ አድርጋለሁ። አንቺም ታውቂዋለሽ እና ማለት አንቺም ያለፍሽበት ነገር እና ወደፊት የሚያጋጥምሽ ነገር ስለሆነ ተረጅኛለሽ ብዬሽ ስለማስብ ምንድነው እሱ? ያው አልገባኝም፣ ግልጽ አልሆንክለኝም፣ ንገረኝ። ምንድነው እሱ? እሺ፣ እዚህ አጠገቢ ነሽ። ማለት ያው ሚዲያም እንዲያይ እኔ፣ ያ ባለፈው እንደጠየኩሽ ነው፣ የውትር ፍቅረኛ በጣም ታፈቅረው ያለሽ፣ ትሞችለታለሽ ግን ያ ነገር አልፏላ። ኪዩ እኔ እንደ ወንድም ነው መክርሽ፣ እንደ ወንድም ነው አሁን ሚኪ። እናንተ ወንድም ወጣት ነሽ እና እሱም ደግሞ ያን ነገር እንትን በማድረግ ነው ባለፈው ላናገርሽ ስለ ያው ነገር ተፈጥሮዋላ አሁን

እውነት ነው። የምሬ ነው። ፕራንክ አይደለም። ይቀልዳችሁ እናንተ አ ለምን ንገር በቃ ንገር ነገር ነው ነገር ያለው ነገር በቃ ፍ የፍቅር ምንነት ስለምታውቂ ነው። እኔ አሁን ልነግሽ ፈልገው እኔም አፍቅሬ አፍቀሬ ተጎድቻለሁ። አንቺ ማፍቀረሽ ግን እስከ ዘላለሙ ደግሞ ብቻሽን መሆን ሲነሽ መሆናችሽም በቃ ለዛ አማላጅ ነህ። እኔ እንደዛ አይደለሁም የምር። አንተ ከእሷ እንደሆነ እየነገርከኝ አለህ። ቆይ ሲያማሪ አይደለም እንዴ ያወራህ? እንደው አንተ የምርህ ነው? እኔ እኮ እየቀለድክ ነው። አሁን ጋር ምንድን በዚህ ይቀለዳል? በፍቅር ይቀለዳል? ለኪ እኔ እናንተ ከተዋወቅን ቢያንስ ወር ሆነን እንደ ውስጥ መልካምነት አሸነፈኝ። ፍቅር በመቀራረም የሚመጣ ነው ኪዩ። አሁን እንኳን አሉ እናንተ ሲጀመር በዚህ ልክ ልክ ነው አይደለም ቢሆን ልረ በእግዚአብሔር ተነስ። አል እንደ ምን ሆነህ ነው? የማይሆን ነገር ለምን እንደምታወራው? ተነስ። አንቺም ሲያስፈልግሻል እኔም ሲያስፈልገኛል። ማይሆን ነገር አታወራውም። አንቺ ነሽ አይደል? በእግዚአብሔር ተነስ፣ እባክህን። አታስጨንቀኝ አሁን ቁጭ ብለን። ተነስ። ጨነቅ ምናምን አይደል? አታስጨንቀኝ። ያለኝን ስሜት ነው ለአንቺ እየነገርኩሽ አይደል? እሺ፣ በእግዚአብሔር። አታስጨንቅም እኮ እናወራለን፣ ቁጭ ብለን እናወራለን። ተነስ፣ እባክህን ተነስ። ብስመ አብ ሚኪ፣ በእግዚአብሔር ይሆን ነገር በላው

ትናንትና ሰማ ዛሬ ደግሞ በጥፊ መታች። እኔ ምን ላርግሽ ኪዩ? እኔ ምን ላርግላትሽ ታ ቤተሰብ እኔ ምን ምን ለማድረግ አላውቅም። ብቻ በቃ ማን እኔ እኮ ወንድሟ እኮ ነኝ። ያ አታስብ። ተስፋ ትቁረጥ። አንተ ተስፋ እንዳትቆርጥ፣ በቀላሉ ተስፋ እንዳትቆርጥ። የምታፈቅራት ከሆነ ልቧ እንደምንም አግኛው። ከእኔ ጋር ምንም ግንኙነት የላትም።

እሷ ጋር ለማገናኘት ምን ያስፈልጋል? ያው እኔ እያናደድክ ይሄን ነው። እሷ እህቴ ናት። ሌላ ነገር የለም። ምን በሳመዋለን? አንተ ምንድን ነው ያለችህ? አትረዳኝም። ትናንትና ሳመችህ እሱ ነው። እ በላይ አንተ ነው አትረዱት በቃ እኔ በቃ ያው እኔ ምንም ማድረግ አልችልም። ወይ ስትረጋገ ሄዳ እናግራት። እኔ እዚህ መሀል ውስጥ መግባትም አልፈልግም። በቃ ሰጥቶ እዚህ ውስጥ ሁለታችሁ ከፈለጋችሁ መጨረስ ትችላላችሁ። ተራዳት። እኔ አልረዳት። ተራዳት። ምንድነው መረዳት? አንተ ደግሞ ምረ መረዳት በቃ አንተ ጋር መጣላት አልፈልግም። እዚህ ገላዬ ቆይ፣ ሁሉም ሰው እንዲያለ ያለው ምንድነው? እኔ ያልገባኝ ነገር ምንድነው? ጤነኛ አይደሉም እንዴ ሁሉም ሰው ፍቅር ቸርማ አድረጉን በእኛ ሳይቶ ታምኖ ተከበረ። ሰውን የሚያሳሳው ከነፍስ ወዲያ ሌላ ምን ነበረ? ውሰጃት እንግዲህ ውሰጃት ብያለሁ። እኔ አልገባኝ ነገር ምንድን ነው? ቆይ ክዩ መጥተህ ሄደች። እኔ ከዚህ በላይ ቤተሰብ ምንም ማድረግ አልችልም። በቃ እኔ ምንድን ነው ምንም ቤተሰብ እንዳያችሁ ነው